አሰላሙ አለይኩም ወራህመቱ ላሂ ወበረከቱ። ሰላም ሰላም! ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። ውዶቼ ዛሬ እንግዲህ ብዙዎቻችሁ ተጨንቃችኋል። ትላንት ይህኛ ነገር ትላንት በጣም ተደስተን ነበር። ዛሬ ደግሞ እየተጨናነቃችሁ እየተረበሻችሁ ነው እና አትረበሹ፣ አትጨናነቁ ውዶቼ። ምንም ነገር ፖስት በተደረገ ቁጥር ቶሎ ብለን ሌላ ነገር ውስጥ መግባት የለብንም። መረጋጋት መቻል አለብን ማለት ነው እና ያው ብሩኬ በለቀቀው ስቶሪ ላይ ባደረገው ቲክቶክ ላይ እንዲሁም ደግሞ ፖስተም አድርጎ ነበረ በሙዚቃ ምናምን ያው ሙዚቃው ነገር ሆድ ያስብሳል፣ ግን እንትን ይላል ይረብሻል። ግን ደግሞ አተረበሹ እናንተ፣ አክቲንግ ነው እያደረገ ያለው እዛ ጋር እንጂ ምንም የተፈጠረ ነገር የለም ማለት። አክቲንጉን ለማሳየት ያክል ነው እንደዛ እንትን ያለው እንጂ አሁን ሀያ አራት ሰዓት ባልሞላ ጊዜ ውስጥ ምን ይፈጠራል ብላችሁ ታስባላችሁ ማለት ምንም በቃ ምሽት ላይ ጥሩ ቪዲዮ አሳይተውናል። ከዛ ዘጠኝ ሰዓት አካባቢ ምናምን እንዳያችኋት ሸርታ ነበረ ሐይምዬ የኔ አለም ምናምን አመሰግናለሁ ምናምን የሚል ነገር ሸርታ ነበረ ዘጠኝ ሰዓት አካባቢ። ከዛ በዱባይ አቆጣጠር ነው የምላችሁ በኢትዮጵያ ሁለት ሰዓት ምናምን አካባቢ ይሆናል ማለት ነው በአንድ ሰዓት ስለሚለይ በዚህ ደግሞ አስራ አንድ ሰዓት አካባቢ ደግሞ በዱባይ አቆጣጠር፣ በኢትዮጵያ አምስት ሰዓት አካባቢ ደግሞ ኢንስትግራም ላይ ቀለበት ያደረገላትን ቀለበት ቪዲዮ እያደረገች ምናምን ፖስት አለች ማለት ነው ስቶሪዋ ላይ እና ሰላም ናቸው ማለት ነው። ምንም የተፈጠረ ነገር የለም። ሰላም ባይሆኑ በዛ ምሽት እንግዲህ ሰላም ባይሆኑ ኑሮ እንደዛ አትለቅም ነበር ምናምን እና ምንም አትጨነቁ፣ አታስቡ። ያው አክቲንግ ነው እየሰራ ያለው ሁሉን ነገር ከጨራረሱ በኋላ ሀይምዬ እንግዲህ ወደ ክላሷ ስትሄድ ያን ነገር ለምን እንደዚህ አልሰራም ብሎ አስቦ ሊሆን ይችላል። ማለት ለምን አክቲንግ አልሰራም? ምናምን ያው ቦታውንም ሁኔታውንም ምናምን ያማከለ ለማድረግ ይመስለኛል እና ለዛ ነው አክቲንግ ነው የሚመስለኝ፣ እኔ ማለት ነው። ምክንያቱም እንዴ ምን ምንም የሚፈጠር ነገር የለም። የለምና አታስቡ፣ አትጨናነቁ። ቶሎ ብላችሁ ሌላ ነገር አታስቡ፣ ተረጋጉ ማለት ነው። ብዙዎቻችሁ በጣም እየተጨናነቃችሁ፣ እያለቀሳችሁ ምናምን ነው እና የምሬ ነው፣ አትጨናነቁ ማለት ነው። ሀይሚዬና ብሩኬ ደግሞ እንደዚህ የሆነ ነገር የሚያጨናንቅ ነገር በእናታችሁ እንትን አትበሉ። ማለት ስራ ነው፣ በእርግጥ ይሄ እናንተ ስራ ነው፣ ስራ ስለሆነባችሁ ነው ምናምን ግን አላደለ ለኦዲየንስም፣ አንዳንዴ እናንተን የምንወዳችሁ እኛ ለኦዲየንስ ምናምን ክብር ስላላችሁ ስለምታስቡ ምናምን ነው እና አንዳንዴ ትላንት አሁን እንደዛ በሳቅ በደስታ ከእናንተ በላይ እኛ ተደስተን ነው የዋል ነው ያመሸ። ነው እና እንደዚህ ቴሬር በቴሬር የሚያደርግ የሚያጨናንቅ ቪዲዮ ደግሞ ሰርታችሁ ባት ለቁ መልካም ነው ማለት ነው። ከለቀቃችሁ ደግሞ እንደዚህ ሰው ሲጨናንቅ ምናምን የሆነ መልእክት አስቀምጡልን ማለት የሆነ በቃ ብቻ የሆነ ነገር ጥሩ ነገር ለኦዲንስ የሚሆን ኦዲንስን የሚያረጋጋ ነገር ፖስቱልን ማለት ነው። የሆነ ነገር ሼር አድርጉልን ኦዲንስ ያንን በማየት ይረጋጋል። ካልበለዚያ ደግሞ እንደዚህ አትጥፉ። አሁን እንደዚህ ፖስተታችሁ ጠፋችሁ ኦዲንስ በጣም እየተጨናነቀ ነው ያለው ማለት ነው እና ሜቢ እናንተ አልተመቻችሁም ይሆናል፣ አለ አይደል ለእረፍትም ለመውሰድ ፈልጋችሁ ሊሆን ይችላል፣ ግን ኦዲንስ በጣም እየተጨናነቀ ነው ያለው እና እንደዚህ ባት በማመጡ ሰዓት እንደዚህ አይነት ነገር ፖስት ስታደርጉ እኛን ይጨንቀናል። ከቻላችሁ ደግሞ ዛሬ ያው ምናልባትም ሊገባ ይችላል ሊቭ ላይ ብሩኬ ከገባ በጣም ደስ ይላል። ሁሉም ሰው ሁሉም ኦዲየንስ ይረጋጋሉ ማለት ነው እና ጨረቃ ፋሚሊ ተረጋጉ፣ አትጨናነቁ። ምንም የሚፈጠር ነገር አይኖርም። በቅጽበት እንደዚህ አይነት ሌላ መጥፎ ነገር አታስቡና፣ ምንም ነገር አታስቡ፣ አትጨናነቁ። ሁሉም ነገር ሰላም ነው ማለት ነው። እሺ ውዶቼ እና ራሳችሁን አረጋጉ። ሰው ሀገር ላይ ተቀምጣችሁ በዚህ ልክ ራሳችሁን ማጨናነቅ ምናምን አያስፈልግም። አክቲንግ ነው ወይም ደግሞ ስራ ሊጀምሩ ፈልገዋል ማለት ነው እና ሀይምዬ እና ብሩኬ ደግሞ ስራ መጀመር ከፈለጋችሁ ደግሞ ማለት እንዴ ደስታችንን እንኳን ቢያንስ የተወሰነ ጊዜ ብታቆዩልን መልካም ነው። የምሬ ነው እና ወይ ስራ ሊጀምሩ ነው ዛሬም የቀሩት ወይ ደግሞ አክቲንግ እየሰራ ነው። ዛሬም ያልመጡት ሳይመቻቸው ስለ ቀረ ይሆናል ማለት ነው እና እንደዛ ብላቸው አስቡት። ምንም አትጨናነቁ፣ አታስቡ፣ ያው እራሳችሁን አረጋጉ። ያው አትጨናነቁ ለማለት ነው የመጣሁት። የምሬ ነው። ቪዲዮ መስራት ምናምን አልፈለግኩም ነበር ግን ራሳችሁን አታጨናንቁ ለማለት ያክል ነው የመጣው ማለት ነው። እና አንዳንድ ልጆች ደግሞ ሚፍታህ ተረጋጉ ብሏል ምናምን የምትሉ አላችሁ። ያው ኦዴንስን ለማረጋገጥ ጥሩ ነገር ብላችኋል። ግን ዴ ሚፍታህ ያለው ለራሱ ነው። ራሱ ከተወሰነ እንትን በፊት የሆነ ነገር ፖስት አድርጎ መሰለኝ ስቶሪ ላይ እና በተለጠፈው ስቶሪ ላይ በተደረገው ፎቶ ከትንሽ ሰዓታት በፊት በተደረገው ስቶሪ ላይ ባደረግኩት ፎቶ ነው ምንድን ነው ፖስት ባደረኩት የተጨናነቃችሁ ምናምን አላችሁና ይቅርታ፣ የተረባበሻችሁ አላችሁ። ምንም የተፈጠረ ነገር የለም ሰላም ነው ምናምን ብሎ ፖስት አድርጓል። ያ ለራሱ ነው እንጂ ከብሩኬ ጋር ምንም የሚያገናኘው ነገር የለም ማለት ነው እና ውዶቼ፣ ብቻ ግን ከይር ነው ከይር ነገር ነው የተናገራችሁት። ሁሉም ነገር ሰላም ነው። ምንም ነገር አትሸበሩ፣ አታስቡ፣ ራሳችሁን አረጋጉ ነው የምላችሁ። እሺ ውዶቼ፣ ውድህቶቼ፣ የማዳም ቅመሞች፣ የስራ ባልደረቦቼ ወንዶቼ አትጨናነቁ፣ የምሬን ነው እንዴ። ራሳችሁን አረጋጉ። እነሱ ፏፈሽ እያሉ ነው። ህኒ እዛ ና። አትጨናነቁ፣ ፏ በሉ።